ዛሬ ሁሉ ጊዜም ላወራላቸው እንዲሁም ልገልጣቸው ልገላለጣቸው እንዴ፣ ማለት ላቁለባብሳቸው በሚለው ማለት ነው የኔ ምርጥ የሆኑትን። በነገራችን ላይ ሁል ጊዜም ልየላችሁ ልመጣ አስባለሁኝ። በነገራችን ላይ ዛሬ ያው ብቻቸውን ነው እያቸው የመጣሁት ፍቅረኞቻቸውን ምናምን እያልመጣሁም ምክንያቱም ምን መሰላችሁ ውዶቼ የእፋዬ ነገር በጣም እያወዛገበኝ ስለሆነ ነው ምንድን ነው እያወዛገበኝ ነው ያለው ቤተሰብ አሁን ከቤዚ ጋር ቢሆንልን ብለን ስናስብ የሆነችዋ ትመጣብናለች። በቃ ከቤዚ ጋር ሆነልን ከዚ በኋላ ምናምን ነገር ስንል ደግሞ የሆነ ሰው ይመጣል። ስለዚ የሆነ አሌለ የሆነ የተረጋገጠ ነገር የተጨበጠ ነገር መኖር አለበት በሚል ነው። ወይን ከኒ ጋል ሆነ ኤፋ ወይን ሜኒ ፍቅር አልተረዳ እኔ አሁን ኤፋን ባላፈቅረው እንደዛ ፈቅረዋለሁ ምናምን ነገር አለል ሚዲያ ወጥቼ ስለማ አደርሱልኝ በዛው ለማንኛውም ዛሬ ምርጦቹንና የእንቆቹን እንዲሁም የጋሽዬ ስስት የሆኑትን ፎቶ ስታይል እንዲታያችሁት። እውነት በጣም ይለያል። እንግዲህ ፎቶስታይል ከቅማሟ እኛ ከቅማሟ፣ ወንዶች ደግሞ ከአብርሽ እና ከኤፋዬ ኮረጅ ኮረጅ አድርጉ እና ፎቶ ስታይል ከእነሱ ወሰድ ማድረግ ይቻላል ማለት ነው። እንግዲህ ምንድን ነው ከእኔ በነገራችን ላይ ስለ አብሪሽ እንዲሁም ስለ ኤፋ፣ ስለ ሀይሚዬ ትንሽ እስኪ ማለት እፈልጋለሁ። አሁን አብሪሽ ምን አይነት ነገርን ተማርሽ? ምን ወሰድሽ? ምናምን ነገር ካላችሁኝ አብሮች ለእኔ የሚለይብኝ ነገር አንደኛው የዋህነቱና ትስህናው በጣም ይለይብኛል፣ እና ደግነቱ በጣም ይለይብኛል። ኤፋ እየጋ ስሄድ ግን ወደ ኤፋ ስሄድ ኤፋ ስሬስ ነው ኤፋ ስሬስ ነው፣ ፕራንክ ሲያደርግ ተመሳሳይ ከሀይምዬ ጋር አንድ አይነት ያው እህትና ወንድም አይደሉ ስሬት ናቸው። ግን ያኔ ገራገር ነው። ግን አብርሽ ደግሞ ፕራንክ ቢያደርግ የሆነ ፈገጌ ማለት ምናምን ነገር ባህሪ አለው፣ ያስታውቅበታል አንዳንድ ቦታ ላይ እና ይሄ ባህሪው ይመቸኛል። ኤፋ ደግሞ ስሬስ በቃ ስሬስነቱ በጣም የሚመቸኝ እና ለዛም ነው ያፈቀርኩት። በነገራችን ላይ ሌላው ወደ ቅማሟ ደግሞ ሲሄድ ው ቅማሟ አንጫጫቸው አንጫጫቸው። እንደገና የቅማሟ ትወና አንደኛ ነው። ቅማማ ፕራንክ አታደርግ፣ አንደኛ። ሁለተኛው ነገር ደግሞ ስሬት ናት። በምንም ነገር በቃ በፈለገችው ባመነችበት ነገር የማትደራደር እንቁ፣ ክብሯን ዝቅ የማታደርግ አሌለ በቃ አሌለ እንደዚህ ፕራንክ እንኳን የሆነ ከበደን በሉት ማንን በሉት ማንን ከእሷ ጋር ይዛ መጣ እንደዚህ እንዲነካት የማትፈልግ፣ በርቀት ቆማ አሳቧንና እቅዷን ህድሟን ከግብ የምታደርስ ብልህና ብልህ እንቁ እኔ ቃላት ያጥረኛል እሷን የምገልጥበት ማለት ነው። እና እንደዚህ ውድድድ ክንፍ የምልባት አንድ የእሷ ፎቶ አለች የሆነች ከአብርሽ ጋር አብራ የተነሳቻት ግን እሷ ብቻዋን ነው እንደ ዚህ መኪና ላይ ይደገፍ ብላ የተነሳቻት እሷ ፎቶ እንዴት እንደምወድላት ማለት ነው። ከሐይምዬ ፎቶ ስታይሏን ማለት ነው። ፎቶ ስታይሏን ሳይሆን እሷ ፎቶ ራሱ በጣም ነው በጣም ነው እምወዳት።